እሱ አንተ ነህ የኔ ልጅ ደግሞ እንደዛ አይሆንም። የትላንቱ ቪዲዮ በህዝቡ ዘንድ እጅግ ከፍተኛ ቁጣ ያስነሳበት አብርሃም ድጋሚ የለመደውን ማስክ ማስላጥ ይዞ ተመልሶ መጥቷል ማለት ነው። በነገራችን ላይ ማለት ነው ሩታ በደንብ አብርሽን ተረድተዋለች። መረዳት ያልቻላችሁት እናንተ እንደሆናችሁ ከምትጽፉት ኮመንት በደንብ ያዩ ይመስለኛል። ሩታ እኔ ያላትን አቋም በደንብ አስታውቃለች። ማናችንም ማለት ነው አብርሃምና ሩታን ባልበት ኮንዲሽን አብሮ ቢሆኑ ደስ ይለናል፣ ግን በእንደዚህ አይነት ሁኔታ ደግሞ አብርሃምና ሩታ አንድ ሊሆኑበት የሚችሉበት ምንም አይነት አግባብም ምክንያትም የለም ብዬ ነው የማስበው ብዙ ጊዜ እየተፈጠረ ላለው ነገር ብሩክንና አቤልን ተጠያቂ ታደርጋላችሁ፣ እኔንም ጨምሮ ማለት ነው። አሁን እነዚህ ልጆች ተጠያቂ እናደርጋለን፣ ግን ለዚህ ነገር ትክክለኛና ዋነኛው ተጠያቂ አብርሃም መሆኑን ብዙዎቻችን እየዘነጋን እንደሆነ ይሰማኛል ማለት ነው። ይህንን የምልበት ትልቁ ምክንያት ደግሞ ምንድን ነው? ይህንን ነገር ማስቆም ያለበት ትዳሩን ማስተካከል ያለበት ቤቱን ቀጥ ለጥ አድርጎ መያዝ ያለበት ሄርሜላን ከህይወቱ ማስወጣት ያለበት ብሩክና አቤል ለሱ ህይወት የማይጠቅሙና የእሱን ቤት የሚያፈርሱ አይነት ሰዎች ከሆኖ ከህይወቱ ማስወጣት ያለበት አብርሃም እንጂ ሌላ አይነት ሰው አይደለም ሰው። ስለዚህ አብርሃምን ነፃ ለማድረግ የምትሄዱበት መንገድ ወይም አብርሃም ስህተት አልሰራም ለማለት የምትሄዱበት መንገድ በፍጹም ሊያዋጣቸው የሚችል አይነት አይደለም፣ ወይም እውነታው ይሄ አይደለም። እኔ ሩታ በደንብ ነገሮችን ተረድታለች። ለምሳሌ እሷ እናትና አባቷ ቤት መጥቶ እንደባል እንደ ባል አክት እያደረገ እንደ ባል የሆነ የሆኑ ዛሬ እንደሰራው አይነት ነገር ለማድረግ ቢሞክር አሁን ካለችውበት ኮንዲሽን አንጻር እሱን መቆም እና ሌላ አይነት ነገር ውስጥ መግባት አትችልም እች ልጅ ማለት ነው። እኔ ቅድም እንዳልኳችሁ ነው፣ አንደኛ ከእሱ ጋር ተካራ ውስጥ መግባት በዚህ ሰዓት እሷንም ይጎዳታል፣ ቤተሰቦቿንም ሌላ አይነት ስሜት ውስጥ እንዲገቡ ያደርጋቸዋል። እና ሩታውን ባለችበት ኮንዲሽን ይሄ ነገር እንዲፈጠር እምትፈልግ አይመስለኝም። በቃ የልጁ ባህሪ ምን እንደሆነ፣ ምን እንደሚፈልግ፣ ሄርሜላ ላይ ያለው ፍላጎት ምን አይነት እንደሆነ በደንብ ያጣራች ይመስለኛል እና ለዚህ ነገር ደግሞ ትላንትና ብሩክና አቤል ለመጡበት አመጣት ትክክለኛ የሆነ ምላሽ ሰጥታለች። እና ምናልባት የዛሬውን ቪዲዮ አይታችሁ ሩታ የተለሳለሰች ወይም ሌላ አይነት ነገር የመሰላችሁ ሰዎች ካላችሁ አትሳሳቱ። ዛሬ አብርሃም እንደዚህ ሆነው ማለት ነው ትላንትና የለቀቀው ቪዲዮ ወይም ትላንትና የተለቀቀው ወይም እነሱ እሱና ሄርሚን ላይ ላካቸው ልጆች መጥተው ለሩታ የነገሩት ነገር ህዝቡንም ሌሎች ሰዎችንም በደንብ እንዴት እንዳስቆጣ ስለሚያውቁ በተወሰነ መልኩ ላጲስ መስራት ወይም እዛ ጋር የተፈጠረውን ብዥታ ማጥራት ስላለበት ነው እንደዚህ አይነት ነገሮችን እያደረገ ያለው እንጂ የምር ተመልሶ እንዳልሆነ በደንብ እንታውቁ ፈልጋለሁኝ። አሁን እዚ ያለውን ጉዳይ ስለጨራረሰ ተመልሶ ይሄዳል። ከኤርሜላ ጋር ያለውን ፕሮሰስ ይጨርሳል። በነገራችን ላይ ከሀገር ሊወጡ እንደሆነ የማታውቁና ማመን ያልፈለጋችሁ ሰዎች ሁሉም ነገር ሲደርስና በሰዓቱ ተያይዘው ሲወጡ ሁሉንም ነገር ታያላችሁና ምናልባት አሁን አብርሽ እያደረገ ባለው ነገር ለመሞኘት እየሞከራችሁ ያሏችሁ ሰዎች ካላችሁ ይህ ነገር አይደለም። እናንተ ሩታ እራሱ አሁን በዚህ ሰዓት ለአብርሃም እየተሞኘች እንዳልሆነ በደንብ ውቁ ማለት ነው። ትክክለኛው የሩታ አቋም በነገራችን ላይ ትላንትና ያንጸባረቀችውና ያሳየችው ስሜት ነው። ይህንን ነገር እንዳትረሱ ስትስቅ ዛሬ ያሳየችውን ፈገግታ ስታሳይ ምናምን ምናልባት አሁንም ደካማ ጎኗ አብርሽ መስሎ የምታያችው ሰዎች ካላችሁ በፍጹም አትሳሳቱ። በቃ እንዳልኳችሁ ነው። ይሄ ልጅ ቤቱን ማስተካከል ካለበት፣ ቤቱን ማረም ካለበት፣ ነገሮችን ማስተካከል ካለበት አቤል፣ ብሩክ፣ ሄርሜላ ምናምን እየተባለ ማንም እሱ እዚህ ጋር ለሚፈጥራቸው ክፍተቶች ኃላፊነት የሚወስድበት አይነት ታይሚንግ ላይ አይደለም ያለው እውነታው ይሄ ነው ማለት ነው። በቃ ቤቱን ማስተካከል ካለበት ብሩክንም፣ ሄርሜላንም፣ አቤልንም ከህይወቱ አስወጥቶ ሩታና ልጁን እንደሚፈልግ ተናግሮ ነገሮችን በቀላሉ ማስተካከል ይችላል። እሱ ይሄንን ነገር አድርጎ ሲመጣ በጣም ቀላል ነው የሚሆኑት ወይም ነገሮች በጣም መስመራቸውን ይይዛሉ ግን ይሄንን ነገር ማድረግ ስለማይፈልግ ማለት ነው። ይሄንን ነገር ማድረግ ስለማይፈልግ እና ብቸኛ እና ብቸኛ አላማው ከሄርሜላ ጋር የጀመረውን ነገር ማስቀጠል ማስቀጠልና እንዳልኳችሁ ፕሮሰሱን በአጭር ጊዜ ጨርሶ ከሀገር መውጣት ስለሚፈልግ ማለት ነው። በነገራችን ላይ ይሄ ፕሮሰስ እንዲሰናከልበት ስለማይፈልግ ነው አሁን ላይ ከሩታ ጎኖ ነው እንደዚህ የተጃጃለ። እሷ ግን ይሄን ነገር በደንብ ጠንቅቃ አውቃለች። በነገራችን ላይ ማለት ነው እናንተ እዚሁ ሚዲያ ላይ ያለውን ነገር ስለምታዩ እንጂ ከጀርባ ያሉት ነገሮች እጅግ በጣም የከረሩ እንደሆኑ ሁላችሁም መርሳት የለባችሁም፣ ወይም በደንብ ማወቅ አለባችሁ ብዬ ስለማሰብ ነው ይሄን ነገር እያልኳችሁ ያለውት ማለት ነው። እና ሩታ በደንብ ገብቷታል አሁን ላይ ምን እንደሚፈልጉ አብርሃም ጀምሮ ሄርሜላ ብሩክ አቤል ምናምን ምን አይነት አላማ እንዳላቸው በደንብ ስለገባት ማለት ነው ማስተናገድ ባለባት አይነት መንገድ በደንብ እያስተናገደች ነው። አይታችሁ ከሆነ ማለት ነው ብዙ ነገር ተፈጥሯል። እስኪ የትኞቻችሁ ናችሁ ባላችሁ እንደዚህ ሆኖ ወይም እንደዚህ አይነት ነገር ውስጥ ገብቶ መጥቶ እንደዚህ በአግባቡ እያወራችሁ እያስተናገዳችሁ ቤት እየገባ ምን እያለ ልትቀበሉት የምትችሉት እመኑኝ፣ ማለት ነው አጠገባችሁ እንዲደርስ እንደማታደርጉት ሁላችሁም እናውቃለን እና እች ልጅ ግን ማለፍ ያለባትን መንገድ በጥንካሬ ማለፍ ስለምትፈልግ ብቻ መሳቅ ባለባት ሰዓት እየሳቀች፣ ማስጠጋት ባለባት ሰዓት እያስጠጋች፣ መልስ መስጠት ባለበት ሰዓት መልስ እየሰጠች፣ አቤል መጣ፣ ብሩክ መጣ፣ ሄርሜላ መጣች ምንም ግድ ሳይሰጣት መሆን ያለበትን ወይም እነሱ በመጡበት መንገድ እንደያመጣጣቸው እያስተናገደች ማለፍ እንዳለባት ስለገባት ነው ይሄንን ሁሉ ነገር የምታደርገው። አንደኛ ቤተሰቦቿ ቤት ነች ያለችው፣ ጎረቤት አለ፣ ብዙ ብዙ ነገር አለ። እና አሁን እንዲህ ሆነ መጣ ሄርሜላ ታፈቅረሃለች ምናም ብላ ሌላ አይነት አተካራ ብትፈጥር እዛ ጋር በጣም ብዙ ነገር ሊበላሽ እንደሚችል በደንብ ታውቃለች። እና ነገሮችን በምን አይነት መንገድ ማለፍ እንዳለባት ስለተረዳች ይህንን አይነት ሜትድ ወይም ይህንን አይነት መንገድ እየተጠቀመች ስለሆነ እኔ ደስ ብሎኛል። እና ትክክለኛው የእሱ አቋም ትላንትና ያንሳየችው ወይም ያንጸባረቃችሁ ነገር እንደሆነ መርሳት የለባችሁም። ለምሳሌ ትላንትና ትክክለኛ ስሜቷን የተናገረችው እና ዛሬ እንደዚህ ፈገግ ስትል ስታዩ፣ የሰው ልጅ እኮ ሲጀምር በዚህ ልክ ሊቀየር የሚችልበት ምንም አይነት ምክንያት የለም። አንዳንዴ እውነታውን እየተቀበልን መምጣት መቻል አለብን፣ ሁላችንም ማለት ነው በቃ ይህ ልጅ አሁን ዛሬ እሺ እንደዚህ ሆነ ከዛ አምነን እንቀበለው እንደዛ ነው የምትሉት ከዛ ደግሞ ነገ ተመልሶ ይሄዳል ማለት ነው ሄርሜላ ጋር ወይ እንደዚህ እንደዚህ እንደዚህ መሆን የለብሽም ምን ያብረሻል ምናምን ምናምን ይሄ ማዘናጊያ መሆኑን ሁላችሁ መርሳት የለባችሁ በቃ አሁን ላይ ሩታን ነው እያዘናጉ ያሉት አንደኛ ነገር ፕሮሰሳቸው ወይም የጀመሩት ነገር እንዲበላሽ እንዲበላሽባቸው አይፈልጉም ትልቁ ደግሞ ስጋታቸው እና ፍርሃታቸው ምንድን ነው? ሩታ ትከሰናለች ወይም እዚህ ጋር የጀመርነውን ፕሮሰስ ታሰናክልብናለች የሚል ትልቅ ፍራቻ ስላለባቸው አብርሃም አንደኛ እያዘናጋ እዚህ ጋር እንዲቀመጥ የተፈለገበት ትልቁ ምክንያት ይሄ ነው፣ ሄድ መጣ ሄድ መጣ እያለ ማለት ነው እና ይሄ ነገር በደንብ ሊታይ ይገባል ለማለት ያክል ነው ማለት ነው። ለማንኛውም ሁላችሁም ማወቅ ያለባችሁና መረዳት ያለባችሁ ነገር ሩታን ለማዘናጋጥ እየሞከሩ ነው። እሷ ግን እያንዳንዱ ነገር በደንብ ግልጽ ስለሆነላትና ስለገባት እንደያመጣጣቸው እያስተናገደች ነው። እሷ ጀገን ጠንከር ብላለች። በነገራችን ላይ በፊት የምናቃት አይነት ሩታ እንዳልሆነች በደንብ እያሳየችን ነውና። በዚህ አይነት መንገድ ነው መቀጠል ያለብሽ። እዚህ ጋር ሌላ አይነት ጭቅጭቅ ውስጥ፣ ንትርክ ውስጥ እንዲሆነ ለምን እንዲሆነ ሞክረሻዋል እኮ በነገራችን ላይ በእንደዚህ አይነት መንገድም ሄደሽ ምንም የሚመጣ ነገር እንደሌለና አንቺን ከማቁሰል አንቺን ከማስለቀስ ሲዘለለን ሌላ ነገር እንደማይመጣ በደንብ ተረድተሻል፣ እና ብዙዎቻችሁ ያው ኮመንታችሁን ሳይ ያው ይሄ ከልብ የመነጨ ፍላጎት ስለሆነ ነው በነገራችን ላይ እንደዚህ አይነት ነገሮች እንትን የሚሉትና ማንም ሰው ቢታረቁ ደስ ይለናል። ግን በመጀመሪያ ደረጃ ችግሮችን ከስር መሰረቱ መንቀል ካልተቻለ ታረቁም አልታረቁም እነዚህ ሰዎች ነገ ተመልሰው ችግር መምጣት አይችሉም። በተለይ ደግሞ እንደ ሄርሜላ አይነት ሴት በህይወታቸው ኖራ ነገሮች በቀላሉ ይፈታል ማለት አይቻልም። አንድ ነገር ልነግራቸው የምፈልገው ግን ማለት ነው አሁን ላይ የተደረገ ያለው ነገር በሙሉ ፕሮሰሳቸውን እስኪጨርሱ ወይም ከሀገር እስኪወጡ ድረስ ሩታን የማዘናጋት ስራ ነው እየተሰራ ያለው። ይሄንን ነገር አስረግጬ ልነግራችሁ እፈልጋለሁ። ማመን የምትፈልጉ ሰዎች እመኑ። እያንዳንዱ ነገር ሲከሰት ለማየት ትሞክራላችሁ ማለት ነው። አያና ምንም የራስ ጉዳይ የምትሉ ሰዎች ካላችሁ ደግሞ የሚፈጠረውን ነገር በሂደት ታዩታላችሁ አላችሁ ማለት ነው። ለማንኛውም ዛሬ የተለቀቀውን ቪዲዮ አስመልክቶ በእኔ በኩል መስጠት ያለብኝ ሀሳብ አስተያየት ይሄ ነው ማለት ነው። እናንተ የሚሰማችሁን ነገር ኮመን ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። ደናደሩ።